ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የሳሚ ዴሊ የዩትዩብ ቻናል አድማጭ ተመልካቾቻችንም በእለተ ሮብቀን ግንቦት 22 2017 ዓ.ም በመረጃ ሰዓቴ መደመጥ አለባቸው ብያሰብ ኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያሉ የአዳር የአውደውጊያ መረጃዎችን ጨምሬ በመረጃ ሰዓቴ በዝርዝርና በስፋት ላስደምጣችሁ በሰዓቴ ወደ እናንተ መጥቼ አለሁ። ክቡራን በመረጃ ሰዓቴም ከምታረምጧቸው ሰበር መረጃዎች መካከልም በቀዳሚነት አረስ መረጃዎችን በማስደመጥም ልጀምር። አብራችሁ ቆዩም። ዛሬ አዳሩንም እንደ ወትረው የአማራ ፋኖ ብሔራዊ ኃይልም በጎንደር ቀጠና በአራት አቅጣጫዎች ከባድ ውጊያዎችን ስለማድረጉ የደርሲ መረጃዎችም አመላክተዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 24 ሰዓት ያደርጋቸውን አውደ ውጊያዎችንም በእጃችን ገብተዋል። በቆይታችንም ዝርዝር መረጃውንም የማስደምጣቸውን ምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር ተጠናክሮ በቀጥለው ተጋርሎ የጥላትን እቅድ በማፍረስ ምሽጉንም ተቆጣጠናል ሲሉ መረጃዎችን ማካፍሎናል። ከዚህ ጋር በተገናኘ ተጨማሪ መረጃዎችን ማስደምጣችኋለሁ። ውድና የተከበራችሁ የሳሚ ዴሊ የዩትዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን ታደምጣላችሁ። አብራችሁ ቆየም ዘመቻ ቋራ ቃል ኪዳን በይፋ ተቀጣጥሎ ቀጥሏል። የአማራ ፋኖ ነው ብሔራዊ ኃይል፣ የአማራ ፋኖ ነው ብሔራዊ ኃይል፣ ጎንደር ቀጠና በዚህ ሰዓት ከባድ ውጊያዎችን ማድረጉን ምሽቱን የደረሱ መረጃዎች አመላክተዋል። ከአራት አቅጣጫ ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ ተልከው የወሰዱ የጎንደር ቀጠና ተወርዋሪ የፋኖ ኮሮችን ጠላትን ከበባ ውስጥ አስገብተው ሙሉ ለሙሉ በሚባል ደረጃ የማጽዳት እርምጃም በይፋም ተጀምሯል ነው የተባለው። ከዚህ ጋር በተገናኘ የተጠናከረ መረጃን በቀጣይ በመረጃ ሴት በመረጃ ሰዓት ያስደምጣችኋለሁ። የአማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ፣ ምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር ተጠናክረው በቀጥለው ተጋድለው የጠላትን እቅድ በማፍረስ በማደናቀፍ ድልን አስመዝግቢያለሁ አለ። ምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር አጠናክረው በቀጠለው ተጋድሎ ጉባ ላፍቶ ወረዳ ከበቆሎ ማነቂያ እስከ 032 ቅርንጫፍና ጨርጨር አምባ ከማረዳ ሰዓት ጀምሮ በነበረው ተጋድሎ በተጨማሪ የጠላትን በርካታ መልመለ ሰራዊት የተመታበት መሆኑን ተከትለው አስራ ሁለተኛ ክፍል ጦሩን አመሻሹን ከ11 ሰዓት ጀምሮ መቀየር ውጤቱን ሊቀለበስ ቢሞክርም ካላኮርማ ክፍል ጦር በአረበኛ ዘውዱ ዳርጌ እየተመሩ ብርቱ ፍልሚያዎችን በማካሄድም ተጨማሪ ድሎችን አስመዝግበናል፣ ያሉት ባለፉት አምስት ቀናቶች ውስጥ ለሶስት ተከታታይ ቀናት ተጋድሎ እየደረገ ያሉት ምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር የተላጠነ ዕቅድ ከማፈራረስና ከማደናቀፍ ባሻገር ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ደግሞ ዞታቸውን ማስጠበቅ ታላቅ ድል እያስመዘግቡ ይገኛሉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር በምስራቅ አማራ ፋኖ እያድርጋል ነው። ተጋድሎም አጠናክሮም ቀጥሏል። በቀጣይ መዳረሻ ድልና ነጻነት የሆነውን የአማራ ህዝብ የህልውናን ተጋድሎ ተጠናክሮ እስኪቀጥል ድረስ ውጊያችንንም አጠናክረን እንቀጥላለንም ብለዋል። ቀኝ አዝማች ስሜነህ ደስታ ጅባራ ብርጌድ የጥላትን ጦር ድባቅ መተዋል። የማራፋን ነው ብሔራዊ በጎጃም የጎጃም አገው ምድር ክፍለ ጦር ጥምር ጦር ክምሽቶ ከምሽቶ አስራ አንድ ሰዓት እስከ አንድ ሰዓት ድረስ በፈጀው ውጊያ ጥላትን ደባቂ የመታ ሲሆን ንስሮቹ በጥላት ላይ ከፍተኛ ኪሳራ አድርሰዋል። በዚህ መሰረት ብዛት ያለው ጥላት ሞት ቁስለኛ እየተደረገ ሲሆን ለጥላት ሽፋን ለመስጠትም ከኮሶ በር የወጣነ ጥላት ንስሮቹ በደፍጣ

ተፈራ ዳምጤ ሁለተኛ ክፍለ ጦር እንደሚታወቀው እንደሚታወቁ የአብይ አህመድ ሰራዊት ከሞጣ ከተማ ወደ ባህር ዳር በሚወስደው አስፓልት መንገድ ኃይል ሙኔሬሽን ማቀበል የማይታሰብ ከሆነ አመታት እያስቆጠሩ ይገኛሉ እንጂ ከሞጣ ከተማ ወደ ድጎና ወይን ዋሬሽን አቀብላለሁ በሚል የተንቀሳቀሰው ተጥላት አይል አርጤ ላይ ድባቅ በመመታቱ ሬሽን ማመላለስ መኪናው አስክሬን ሲያመላለስበት ምን ነው ያለ የተባለው። የአዲስ አለማየሁ ሰባተኛ ክፍለ ጦር ባሶ ሊበን ወረዳ ዘምቦሌ ጫና ላይ ከፍተኛ ውጊያ ሲያደርግ ውሏል። የወራሪው ሰራዊትም ከላም ገጅ በመነሳት ፍለቅለቅ ከተማን ለመያዝ ቢሞክርም በፋኖ ሲነቁ ውሎ ተመልሰዋል። ውጊያውም ከ12 እስከ 7 ሰዓት የቆየ ሲሆን በውጊያ የተሸነፈው የጠላት ጦርም የአማራ ፋኖ ብሔራዊ ልብ በጎጃም ጥምር ጦር አበርጃት ብርጌድና የአበርጃት ብርጌድ ተወረዋሪ ኮማንዶዎችም ናቸው። በውጊያውም በርካታ ድሎችም ተመዝግበዋል። ውድ ድር የተከበራችሁ የሳሚ ዴሊ የዩትዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ብያሰብኳቸው ሰበር መረጃዎች እነዚህ ይመስሉ ነበር። ለሁላችሁም ደግሞ መልካም ረፋድ ተመኘሁም።